እዚጋ እዚህ ጋር ዛሬ በፊት ለፊታችሁ የመጣሁኝ ያው ትንሽ አሞኝ ነበረ እና ኮሮና እዞኝ ነበረ አሞኝ ነበረ። እንግዲህ በዚህ አጋጣሚ እግዚአብሔር ይማርሽ ብላችሁ በውስጥ መስመር ስጠይቁኝ ስታበረታቱኝ የነበራችሁ ውድ ተመልካቾቼ ከልብ አድርጌ ነው ማመሰግናችሁ። እግዚአብሔር አክብርልኝ እያልኩኝ በመጀመሪያ በለምለምና በፋሲካ ጉዳይ ነው መናገር የምፈልገው። የቸሩ ጉዳይ ደግሞ ቋይ እንደዛው እንደተቀመጠ ይቀመጥና እመጣበታለሁ፣ በሱም ጉዳይ ማለት ነው። እና በእነሱ በሁለቱም የተሰማኝ ጉዳይ በመጀመሪያ መናገር አለብኝ። እኔ ከዚህ በፊት ያው ፋሲካ እና ለሚ ተጣልቷል ሲባል ሰምቼ ነበረ እና ቪዲዮቸውም አይቻለሁ ምን ምን እንደተባባሉ። እውነት በጣም ቅር ብሎኝ ነበረ። በዚህ አጋጣሚ ለምን ሰው በእርግጥ መጣላት ያለ ነው እንኳን ሰው የሰው ልጅ እንኳን ይቅርና ድንጋይም ይጋጫል። መጋጨት ያለ ነው። ማንም ሰው ይጣላል። እንኳን እነሱ ይቅርና ቤተሰብ እንደዚህ እህት ወንድም፣ ታላቅና ታናሹ እንኳን ይጣላል፣ ይታረቃል። ግን ሆኖም እዚህ ጋር ከተጣሉ በኋላ ምንድን ነው፣ እኔ በነገራችን ላይ ቪዲዮ ሰርቼ ነበረው በሁለቱም ማለት ነው። እውነት በጣም ቪዲዮ ሰርቼ አንድ ቪዲዮ ሰርቼ እለቀዋለሁ፣ ኔትወርክ አልነበረኝም እና በኔትወርክ ምክንያት አፕሎድ አላደርግም ብሎኝ ነው የተውኩት፣ ማለት ነው ቪዲዮቼ። ከዛም ደግሞ ሳምንት ሳይቆይ ታርቋል ተብለው ቪዲዮ ተለቋል፣ እና በጣም ደስ ብሎኝ ነበር፣ መታረቃቸው ማለት ነው። ግን ምንድን ነው መታረቃቸው፣ ታረቅ ከልብ አልነበረ። ይሄ ነው ቅሬታ የተሰማኝ ማለት ነው። እና እውነት ለመናገር ሰውን አስቀይመህ ወይም ደግሞ ያስቀየምህም፣ በዚህ ምድር ላይ እስካለን ድረስ ያስቀየምህም የተቀየምከውም ሰው ካለ ያስቀየምህም ያስቀየምክም ሰው ካለ እቅር መባባል ግዴታችን ነው። እውነት አንድ ሰው ማለት ነው ወገኖች፣ አንድ ነገር ማሰብ አለብን። እኛ እኮ የሰውን በድ ላይ የእሷ ኃጢአት እቅር ካላልኳት እኮ እኔ ፈጣሪ ነገ የሰራሁት ኃጢአት እቅር አይለኝም ማለት ነው። ያ ነገር ነው ማሰብ ያለብን። እና ደግሞ እቅር ስንባባል ከልባችን መሆን አለበት። የውሸት መሆን የለበትም። ብያት ከልቤ ካልሆነ በስተቀር እዛ ጋር መገናኘቱስ መታረቁስ ምን አመጣው? ይሄ ነው የገረመኝ። ሌላ ደግሞ ያ ቀን ማለት ነው ኬክ ተቆርሶ እና ደግሞ ምንድን ነው ተሰባስቦ ብዙ ሰው እዛ ጋር አስታርቀናል ሲሉ ነበረ። እኔ ማለት ነው በእነሱ ነቅር ያለኝ ያ ቀን እኔ እውነቱን ለመናገር የተንቢና የፋሲካ ያው ዝም ብሎ እንደዚህ ነው በቃ እንደ ማንኛውም ሰው ቁጭ ብሎ ነው ታርቋል ተብሎ ላይቭ የተገባው ኬስ ሲቆረስ የነበረው ማለት ነው። ወዳው ነው ላይቭ፣ ምን እንደተጣሉ ጥላቸውስ ምንድነው ተብሎ በፊት ለፊት ሲናገሩ ምናምን አልሰማንም። ያው ታርቋል ተብሎ ነው ላይቭ የተገባ፣ ወዳው ነው ላይቭ የተቋረጠው ማለት ነው። ያ መሆን የለበትም ስታስታርቁ ማለት ነው። ማለቴ አሁን ለማስታረቅ የምትሞክሩ ሰዎች ከአሁን በኋላ ሁለቱም የተጣሉበት ምክንያት ምንድነው፣ አንቺ በሷ መንቅር ተብለሻል አንቺስ በምንድን ነው የተጣላችሁ? በእሷ ምንድን ነው ቅሬታ የተሰማሽ? ምጥላችሁ ምንድን ነው ተባብሎ እዛ ጋር የተጣሉበት ምክንያት ምንድን ነው ተብሎ ነው እዛ ጋር ግልጽ ተነጋግሮ ነው ማስታረቅ ያለባችሁ እንጂ ዝም ብሎ እዛ ጋር እና ደግሞ ወይም ኬክ አሁን እንደተባለ ኬክ ተቆርሰው ምናምን እዛ ጋር ታርቋል ተብሎ ዝም ብሎ እንትን ማለት የለም። ያ ሰው ሁለቱም ታርቋል ብሎ ወይ ቪዲዮ መልቀቅ የለበትም ወይም ደግሞ የሆነ ነገር ማድረግ የለባቸውም። አስታራቂዎቹ ስታስታርቁ በትክክል ማስታረቅ ነበረባችሁ ያ ቀን ማለት ነው። በእናንተ ጥፋት አለ። እኔ በእናንተ የለምለምና የፋሲካ አስታራቂዎቹ በእናንተ ነው ቅሬታ የተሰማኝ ማለት ነው። ትክክለኛ ቅሬታ የተሰማኝ በእናንተ ነው፣ በሁለቱም አይደለም። ስታስታርቁ ያ ቀን በትክክል ነው ቅሬታቸው ምንድን ነው ብላችሁ ጠይቃችሁ ነበረ ማስታረቅ የነበረባችሁ። አይደለም እንዴ? እዚህ ጋ ሴብ አድርጉልኝ እና ሌላ ደግሞ እናንተም ደግሞ እኔ ያው እኔ እንጃ ታርቋል ተብሎ ነው ቪዲዮ የተሰራ። በእርግጥ እኔ በሁለቱም አልፈርድም። ችግሩ የነበረው ያ አስታረቂዎቹ ጋር ነው ማለት ነው እንጂ በለምለምና በእንትና አይደለም በፋሲካ አይደለም። እና ደግሞ ለምለምና ፋሲካ እዚህ ጋር ማስተላለፍ ያለብኝ ነገር ምንድን ነው፣ በክ ማለቴ በጥሩ ጊዜያች ያ ሁሉ ነገር ቪዲዮ ስሰሩ አብራችሁ የአንድ ሰፈር ልጆች ናችሁ፣ እንደውም ማለት ነው ያንድ ሰፈር ልጆች ናችሁ። ከዚህ በፊት ያሳለፋችሁት ነገር ማየት አለባችሁ። ምንም ምንም ብትጣለው እውነት፣ ቅሬታ ይሄን ያህል እንትን ማለት የለባችሁም። እኔ እውነቱ ልንገራችሁ፣ አንድ ሰው ከተጣላሁኝ ማለት ነው ያ ሰው እስከምታረቀው ድረስ እቅር እስከምለው ድረስ በጣም ይጨንቀኛል። ምክንያቱም እዚህ ጋር ማሰብ ያለባችሁ የሰው ልጅ ሟች ነው፣ እውነት እኛ ሟች ነን፣ ነገ እንሞት የማኪና አደጋ አለ፣ ብዙ ነገሮች አለ፣ ወጥቶ መቅረት አለ። በተኛንበት እዛው ልናንቀላፋ እንችላለን። ያ ያ ነገር ስላለ የሰው ኃጢአት እቅርሳንል እኔ እህቴን እቅርሳልላት ብሞት ማለት ነው እውነት ያ ትልቅ ኃጢአት ነው። ያ ነው ማሰብ ያለብን። የተንቢዬ ቆንጆ፣ በጣም ብዙ አስተዋይ ልጅ ነሽ። እውነት ከአንቺ ብዙ ነገርም ተመሬያለሁ እና ኤዋህ ልጅ ነሽ። እኔ እውነት ለመናገር በምስራቸው ቪዲዮዎች ማለት ነው በጣም ነው መጽናና በተለይ የአረብ ሀገር ሴቶች ብለሽ ብዙ ነገር ስታበረታች የነበርሽው ብዙ ነገር እኔ ከአንቺ ብዙ ነገር ነው የተማርኩም። ግን ሆኖ የዋህነትም አለብሽ። በዛ የዋህነትሽም ደግሞ እውነት አንድ ሰው ቢጣላሽም ቢሆን እቅር ማለት አለብሽ ቶሎ ማለት ነው። ፋሲጋም እንደዛው ማለት ነው እና እቅር መባባል አሁንም ቢሆን እቅር ተባባሉ። ያው በአሁን ሰዓት ፋሲጋም ያለችበት ነገር ላይ ታውቂያለሽ። እና እሷ በፈጣሪ እጅ ነው ያለችው። ስለዚህ በያንሱ እንኳን በያንሱ እንኳን። ለምይኔ ቆንጆ ማለት ነው እውነት እባክሽ እባክሽ እቤቷ ሂደሽ ፋሲካን እቅር በያት። እሷ በፈጣሪ እጁን ያለችው እና እቅር እንድትያት ይሄ መልእክቴ ነው። እባክሽ እባክሽ መልክዬና እና ደግሞ ለምዬ ማለት ነው የቤቷ ሂዳችሁ እቅር በለዋት እህታችን ማለት ነው በቃ እና እቅር ባይነት ትልቅነት ነው እንጂ እውነት እንደ ትንሽ ነገር አትቁጠሩት ማለት ነው። እቅር ባይነት በጣም ትልቅ ነገር አለው በውስጡ ማለት ነው ያስታውለ ሰው ልብ ያለ ሰው በውስጡ ቅርባይነት በጣም ትልቅ ነገር አለው። እና ይሄ ነው እላችኋለሁ። ሌላ ደግሞ ወደ ቸሩና ወደ ለምዬ ልምጣና እና ቸሩና የነበራችሁ ጊዜ ፍቅራችሁ በጣም ደስ ሲል ነበረ። ፍቅራችሁ በጣም ሰው ያስቀና ነበረ። እውነት ለመናገር ሚዲያ ላይ ያው ስትታዩ በጣም ነበረ ምትዋደዱ፣ በጣም ነበረ እንትንም ግን እኔ አሁን በቸሩ የተረዳው ነገር ደግሞ አንድ ነገር አለ። ትላንትና እውነት በለቀቀው ቪዲዮ በጣም ነው ያሳዘነኝ። ከዚህ በፊት ለምዬ ወዳታለሁ፣ አፈቅራታለሁ ሲል እውነት ለዩቱብ ወይም ደግሞ ለውሸት ይመስለኝ ነበረ፣ እና ትላንትና ነው የተረዳሁት። የተረዳሁበትን ምክንያት እነግራቸዋለሁ። እውነት መውደዱን እሷን ማለት ነው፣ የእውነት መውደዱን እሷን በምንድን ነው የተረዳው? ትላንትና በማተቡ እና ማርያምን ብሎ በማርያም ሲምል በዚህ አጋጣሚ ነው እሱን ለሚዬ ከልቡን ማፍቀሩን የተረዳሁት ማለት ነው። ለምዬ በዚያ አጋጣሚ ደግሞ እንደዚህ የሆነ ከአንቺ ጋር ብዙ ነገር አሳልፋችኋል። ከእሱ ጋር ያው ይቶበር እስከሆንሽ ድረስ ከሰው ጋር ትገናኛለሽ፣ ጥሩንም ክፉንም ነገር ታሳልፊያለሽ ማለት ነው። ሆኖም ግን ይሄንን ይሄ ሁሉ ነገር ስታደርጉ ፍቅራችሁ ቤተሰብ ሂዶ ቤተሰብ ተዋውቋል። እንግዲህ እናትሽና አባትሽ፣ ወንድሞችሽ፣ እህቶችሽ ተዋውቋል እና ቤተሰብ ሆነዋል እና እኔ እውነት ለመናገር በትላንትና ቪዲዮ አስለቅሶኛል። ማርያምን ብሎ ማተብ በማተብ ሲምል በጣም ነው እንትን ያለኝ ማለት ነው። የሆነ ንንጃ ምን ብዬ እንደምነግራችሁ አላውቅም። እና እቅር በይውና የድሮ ፍቅራችሁ አብራችሁበት ቀጥሎ እኔ በጣም ደስ ይለኛል። ሌላ ደግሞ እቅር ስትባባሉ ከልባችሁ መሆን አለበት። እና ደግሞ ስትጣሉም ደግሞ ከዚህ በፊት ያሳለፋችሁት ነገር ሚዲያ ላይ ወታችሁ ባታወሩ ይሄ ነው የምላችሁ። ለሚና ቸሩ ማለት ነው እና ፋሲካም ማለት ነው። እኔ ለምለምና ቸሩ ብቻ አይደለም ወክሶ ፋሲካም ማለት ነው። ሶስታችሁም ስትጣሉ ማለት ነው ሚዲያ ላይ ወጣችሁ ማንም ይተወሮች ብትሆኑ ከዚህ በፊት ያሳለፋችሁ ጥሩ ነገር ሚዲያ ላይ ወጣችሁ ግን ባታወሩ መልካም ነገር ነው። እንደኔ ነው አስተያየት ማለት ነው። ምክንያቱም ጥሩ አይደለም። ያኒ ፍቅር የሆናችሁ ጊዜ በጥሩ ጊዜ ያሳለፋችሁት ነገር ደግሞ ስትጣሉ ሚዲያ ላይ ወታችሁ እኔ እንደዚህ ነበርኩኝ እኔ እንደዚህ ነበርኩኝ፣ ማለቱ ይሄ መልካም ነገር አይደለም። እውነት ለሷ እንደዚህ አድርግላት፣ ለሱ እንደዚህ አድርግለት፣ እንደዚህ እንደዚህ ብሎ ሚዲያ ላይ ማውራቱ ሚዲያ ላይ ማውራቱ ይሄ ተገቢ ነው ብዬ አላምንበትም። እና ውድ ተመልካቾች እናንተስ ምን ትላላችሁ? እውነት እኔ እንደዛ ባይባል ነው ጥሩ ይመስለኝ። በጥሩ ጊዜ ያሳለፍኩት ሰው ያሳለፍኩት ነገር እዚህ ጋር ስጣላ መጥቼ ባወራለና፣ እናንተስ ደስተኛ ትሆናላችሁ? ለእኔ ምንድነው የምትታዘቡኝ። እና ያ ነገር ነው ማሰብ ያለብን ማለት ነው። እና ይሄ ነው ምለው። ቸሩዬ አይዞህ፣ ለምዬም አይዞሽ። እንግዲህ መታረቅ ላት ለት መጣላት ያለ ነው እና ደግሞ መታረቅም ያለ ነው። ይቅር ባይነት ትልቅነት ነው እንጂ እንደ ማንኛውም ነገር አትቁጠሩት ብዬ ነው ማስበው፣ ውድ ተመልካቾቼ ታረቁ ነው ብዬ ነው ማስበው። ታረቁ ታረቁ፣ እውነት ታረቁ። የትኛው ዓለማችን ማለት የትኛው እድሜያችን ነው? እኛ እንኳን ለፍቅር እንኳን ይቅርና እንኳን ለጥላቻ ለፍቅር ጊዜ የለንም። ይሄንን ማወቅ አለባችሁ። እንኳን ለጥላቻ ለፍቅር እንኳን ጊዜ የለንም ማለት ነው። ስለዚህ እባካችሁ እባካችሁ የተጣላችሁ ካላችሁ በዚህ አጋጣሚ እቅር ተባባሉ። እቅር ባይነት በጣም ትልቅነት ነው። በእቅር ባይነት ትልቅ ነገር አለው። ሌላ ደግሞ ወደ ቸሮ ስመጣ ቸሮ እባክህን እባክህን የመልካምዬ እንትን እስትራክ አንሳላት ማለት ነው። በመልካም እስትራክ እንደላክባት ብዙ ጊዜ በተደጋጋሚ ስትናገር ሰምቻታለሁ እና እስትራክ እንዳደረክባት በመልካም ሰምቻለሁ። እባክህ ቸሮዬ አንሳላት የመልካምዬ ስትራክ ማለት ነው። እና ማናችንም ቢሆን እውነት ነጌ በእርግጥ እሷ ያው አዲስ ብጀመር ነጌ ዛሬ የደረሰችበት ቦታ ትደርሳለች። እኔ ወይ ደግሞ ለእሷ ሌላ ነገር አስቤ ሳይሆን ምንድን ነው ስትራክ የምትልኩ ሰዎች ማለት ነው። እባካችሁ ከላካችሁ በኋላ ያ ሰው እቅር እቅርታ ከጠየቃችሁ በኋላ ያ ስትራክ ማንሳት አለባችሁ። በቃ እቅር ባይነት ትልቅነት ነው። ስለዚህ ቸሮም ጋር ደግሞ ያየሁብህ ነገር ይሄ ነው። ይሄ ጥፋትን ደግሞ እቅር ብላለች፣ እቅርታ ጠይቀሃለች። እቅርታ ከጠየቀችው በኋላ አንተ ደግሞ እስትራኩ ማንሳት አለብህ። አንሳላት፣ በቃ ስትራኩ ምንም አይጠቅምም። እና እኛ መልካም ነገር ስንሰራ በዚህ ምድር ላይ መልካም ነገር ነው የሚገጥመን፣ ግን ለሰውም ሌላ ነገር ስናስብ ደግሞ እኛም ሌላ ነገር ነው የሚጠብቀን። ይሄ ነው ቸሩዬ፣ እባክህ እባክህ፣ የመልካምዬ እንትን እስትራክ አንሳላት፣ በዚህ አጋጣሚ እልሃለሁ። ሌላ ደግሞ በቃ እቅር ተባባሉ፣ ታረቁ፣ ተዋደዱ፣ ተፋቀሩ። እውነት በጣም ደስ ይላል፣ ፍቅር ሲኖር እኮ በዚህ ምድር ላይ በጣም ነው። ባትበሉም ባትጠጡም በጣም ነው ደስ የሚለው። እኔ ተጣልቼ ከሰው ጋር አንድ ቀን ማደር አልፈልግም፣ ምክንያቱም ከንቱ ነኛ ከንቱ ነኝ። ስለዚህ ከንቱ እስከሆንኩኝ ድረስ ያስቀየምኳችሁን በዚህ አጋጣሚ ያስቀየምኳችሁ በእኔ ቅሬታ እየተሰማችሁ ካላችሁ በእግዚአብሔር ስም እቅር በሉኝ። ሰላማችሁ በዚ ትበል። በቀጣይ ቪዲዮ አብረን እንገናኛለን። እውነት ሶስታችሁም ታርቃችሁ ደግሞ ደስ የሚል ወሬ፣ ደስ የሚል ዜና ነገ ታርቋል። ከልባችሁ ሶስታችሁም አንድ ቤት ተገናኝታችሁ ማለት ነው እና ሶስታችሁም አንድ ቤት ተገናኝታችሁ ታርቃችሁ እውነት አንድ ቤት እንዳያችሁ ፈጣሪ አምላክ ይፍቀድልኝ። እኔ እውነት ለመናገር ረ